ሰላም ሰላም ጤና ይስጥልን እንደምን አላችሁ ሁሉ ሰላም ሁሉ አማን ይህ መልካሙ ሚዲያ ነው የዕለተ ዓርብ የሚያዝያ 3 ቀን 2017 ዓ ም መረጃን ይዘን መጥተናል አብራችሁን ዝለቁ እዛም ቤት እሳት አለ በመስታወት ውስጥ ያለ ሰው ድንጋይ አይወረውርም አሜሪካ እጅግ በጣም ምስጢራዊ የሆኑ ለልዩና ከባድ ተልዕኮ የምትጠቀምባቸውን መንግስት ያክል ቢቱ አደገኛ ቦምብ ተሸካሚ አውሮፕላኖችን ወደ ዲያጎ ጋርሲያን የጦር ሰፈሮች ስለማጓጓዟ እየተነገረ ይገኛል። ሀሪ ቱርማን እየተባለ ከሚጠራው የጦር አውሮፕላን ተሸካሚ መርከብ በተጨማሪ ካንዊንሰን የተሰኘውን እጅግ በጣም ግዙፍ የጦር አውሮፕላን ተሸካሚ መርከብም ወደ ምዕራብ ኤስያ ማስጠጋቷ ሲሰማ ከኢራን የኒውክሌር መርሃ ግብር ጋር በተገናኘ እየተጠናከረ የመጣውን የቃላት ጦርነት ተከትሎ ወደ ለየለት መጠፋፋት ሊያመሩ እንደሚችሉ አመላካች ስለመሆኑ በርከት ያሉ ታዋቂ የጦርነት ተንታኝ ሰልጣኞች እየገለጹ ነው። ዶናልድ ትራምፕ ወደ ስልጣን በመጡ ማግስት ለኢራኑ መንፈሳዊ መሪ ላያቶላህ አሊ ሐሚኒ በኒኩለር ፕሮግራማቸው ጉዳይ በጠረጴዛ ዙሪያ ግልጽ ውይይትን አጥብቄ ፈልጋለሁ የሚል ይፋዊ ደብዳቤ በተባበሩት አረብ ኤሚሬትስ አማካኝነት መላካቸው አይዘነጋም። ወዲያው ደግሞ የተለመደውን ሁልቆ ቢስ ማዕቀብና ኢኮኖሚያዊ ጫናን አከታተሉ አግተለተሉ። በትራምፕ ዛቻና ቅጥ ያጣ የትዕቢት ንግግር አራስ ነብር የሆነችው ኢራን ቀጥታ ድርድር፣ ውይይት በሉት፣ ምክክር በማን አለብኝነት ከሚፎክርብን ከሚሸልልብን አካል ጋር መቀመጥ አንፈልግም በማለት በኦማን በኩል የመረረ የከረረ የጥላቻ ጎረበጥ ባጣ መልሷን ሰጥ በኢራን ምላሽ የተናቁ ቸል የተባሉ የመሰላቸው ዶናልድ ትራምፕ ኢራን ቀጥታ ድርድር በማድረግ የኒውክሌር መርሃ ግብሯን ልጓም ካላበጀችለት በኖረችባቸው ዘመን አዝማናት ሁሉ አይታው ሰምታው የማታውቀው አጥፊ የቦምብ ናዲያ እናዘንብባታለን በማለት በጽኑ አስጠነቀቁ። ወይ ፍንክች የአባ ቢላዋ ልጅ የሆነችዋ ኢራን ካለውና ከነበረው አቋሟ ንቅንቅ አላለችም፣ አልደነገጠችም። እስራኤል አፍንጫዋ ስር ያለችዋ ኢራን አውዳሚ የኒውክለር ጦር መሳሪያ ታጣቂ ስትሆን እጇን አጣጥፋ ማየት መቀመጥ አትፈልግም። አሜሪካም እንደዛው የኢራንን የኒውክለር ጦር መሳሪያ ጉዳይ እልባት ለመስጠት ቀደም ሲል በፕሬዝዳንት ባራክ ሁሴን ኦባማ ዘመነ መንግስት ተመክሮ ተዘክሮ ተስፋ ታይቶበት እንደነበረ አይዘነጋም። ኢራን፣ አሜሪካ፣ ብሪታንያ፣ ፈረንሳይ፣ ሩሲያ፣ ቻይና፣ ጀርመንና የአውሮፓ ህብረት ከሚገኙበት የኒውክሌር ስምምነት ፕሬዚዳንት ትራምፕ በመጀመሪያው የስልጣን ጊዜያቸው አሜሪካ ከስምምነቱ ወጥታለች በማለት ወዲያው ደግሞ በማዕቀብ መዶሻ ኢራንን ደጋግመው ቀጠቀጧት። ከዛ በኋላ ባሉት ተከታታይ ዓመታት እልህ ምላጭ ያስውጣልና ኢራን የበለጠ የኒኩሌር ጦር መሳሪያ ለመታጠቅ ቆርጣ ተነሳች። ለያዥ ለገናዥ አስቸጋሪ ሆነች። የሆነው ሆኖ ባለፈው የካቲት ወር መጨረሻ የዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ኤጀንሲ ዋና ዳይሬክተር ራፋኤል ሞሪኖ ፕሮሲ እንደገለጹት የኢራን የኒኩሌር ጦር መሳሪያ ማብለያ ጣቢያዎች አቅምና መጠናች ናቸው ከጊዜ ወደ ጊዜ እያደገ እየተመነደገ መምጣቱን ለማምረት ለመታጠቅም ጫፍ ላይ መድረሷን ያላቸውን ስጋት ተናግረዋል። ኤጀንሲው በይፋ ከሚያውቃቸው የኒኩሌር ማከማቻ ማብላያ ጣቢያዎች ሌላ ተጨማሪ ድብቅ ስፍራዎች ስለመኖራቸው የአቶሚክ ተቆጣጣሪ ኤጀንሲው አካባቢዎች ባለሙያዎቹ የዩራኒየም ቅንጣቶችን በብዛት ስለማግኘታቸው ተወስቷል። በነገራችን ላይ እስራኤልም ብትሆን የኒኩሌር ጦር መሳሪያ ሰረቻለሁ፣ ታጥቂያለሁ ብላ ተናግራ አታውቅም። ግብረዋ ሁሉ ሆደ ማጭድ ሚስጥራዊ ሀገር ናት እስራኤል። ታዲያ ኢራንም እባብ ለባብ ይታያል ካብ ለካብ ነውና ነገሩ በድብቅ ውስጥ ለውስጥ ሳትታጠቅ እንዳልቀረች በገደም ዳሜ መወራቱ አልቀረም። ከሰሞኑ የዚህ ማጠናከሪያ ሀሳብ በሚመስል መልኩ የኢራኑ ከፍተኛ ሃይማኖት መሪ አማካሪና የቀድሞ የኢራን ፓርላማ አፈጉባኤ አሊ ላርጃኒ እንዲህ አሉ እየሰራን ያለ ነው። በዓለም አቀፉ የአቶሚክ ተቆጣጣሪ ኤጀንሲ መዳፍ ስር ሆነን ነው የኒውክሌር ጦር መሳሪያ መታጠቅ አንፈልግም። ነገር ግን አውቃችሁ በድፍረትም ይሁን ሳታውቁ በስተት አንዳች ያልተገባ አላስፈላጊ ነገር የምታደርጉ የምትከውኑ ከሆነ ኢራንን የባሰ በኮረኮንች መንገዱ አልፋ የኒኩለር ጦር መሳሪያውን በልበ ሙሉነት እንድትታጠቀ ታደርጓታላችሁ እንጂ ሌላ ፋይዳ የለውም፣ ብለዋል። ምክንያቱም፣ አሉ ምክንያቱም ኢራን ራሷን የመከላከል መብትና ጥቅሟን የማስከበር እርምጃ ውስጥ እንዳትገባ የሚከለክላት ማንም ሊኖር አይችልምና ሲሉ አሊ ላርጃን አስጠንቅቀዋል። ከሰሞኑ አሜሪካ አደገኛ የቢቱ ቦምብ ጣይ አውሮፕላኖቿን በግዙፍ መርከቦቿ አሸክፋ የላከችበት ዲያጎ ጋርሻን ከ1970ዎቹ ጀምሮ የአሜሪካና ብሪታንያ ጋራ የጦር ሰፈር በመሆን ያገለግላል። ብሪታንያ በባለቤትነት የምታስተዳድረውና ቀደም ባሉት ዓመታት የሞሪሸስ ግዛት የነበረው ይህ ጦር ሰፈር ከኢራን በ3900 ኪሎ ሜትር ይርቃል። በዚህ ስፍራ ነው እንግዲህ እጅግ በጣም አስቸጋሪ ሩቅና የማይመች በሆነ የጦርነት አውዲ ውጊያ ላይ የምትጠቀምባቸውን ድብቅ ሚስጥራዊ፣ በራዳር እይታ በጉልህ በግልጽ የማይታዩ አሳ እንደላሰው የወንዝ ድንጋይ የሚያሙሉ ጨልጩ ቢቱ ቦምብ ጣይ አውሮፕላኖቿን ያስደፈጠቻቸው አሜሪካ በኮሶቮ፣ በሶሪያ፣ በየመን፣ በኢራቅ፣ በአፍጋኒስታን፣ በሊቢያ ዘመቻዋ ሁሉ ጥቅም ላይ እንዳዋለቻቸው ይነገርላታል። ቻይና፣ ቱርክና ሩሲያ ሌሎችም ሀገራት በመካከለኛው ምስራቅ ቀጠና ተጨማሪ ቀውስ እንዳይፈጠረ እረ መላምቱ እቱ መላምች እያሉ ነው። የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን አሜሪካ በኢራን ላይ ጥቃት እንድትፈጽም በጭራሽ አንፈቅድም፣ አንፈልግም ብለዋል። ኢራን ከአሜሪካ ጋር ቀጥተኛ ድርድር አላደርግም ማለቷን ተከትሎ ሩሲያ ሁለቱን ሀገራት የማስማማት፣ የማሸማገል፣ የማቀራረብ ሀሳብ እንዳላት ገልጻለች። ጥቃት መሰንዘርን በጽኑ አውግዛለች። አሜሪካም በኦማን ቀጥተኛ ላልሆነው የንነጋገር ምክረ ምክራ ሀሳብ እያጤነችበት መሆኑ ተሰምቷል። ያም ሆኖ አሜሪካ ለጦርነትም ለሰላምም መሳ ለመሳ እየተዘጋጀች ጠላዋ እንዲያመርላት ሴት ከወዲያ ወዲህ ሽርጉድ መለስ ቀለስ እያለች ነው። የኢራኑ ዘብ የአይሮስፔስ ክፍል አዛዥ ብርጋዴር ጄኔራል አሚር አሊ ሃጂዛዲ አሜሪካ በአካባቢው አስር ያህል ወታደራዊ የጦር ሰፈርና 50 ሺህ ሰራዊት እንዳላት እናውቃለን። ምንም ከኛ የተሰወረ የተደበቀ አንዳች ነገር የለም። በዓይነ ቁራኛ በቅርብ ርቀት እየተከታተልን ነው። በመስታወት ውስጥ ያለ ሰው ድንጋይ ለመወርወር ፈጽሞ አይሞክርም ብለዋል። እኛም እንላለን እኛም የሚሆነውን ሁሉ ባሻጋሪ አጮልቀን እናያለን ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዋችሁን ሕሊናችሁን በቀናነት ሰጥታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። በነገ ውለት በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ